ከልቤ ወድሻለሁ፣ እወዳችኋለሁ። አንቺን ለማስደሰት ያብቃኝ፣ አሚን። ለማኩራት ያብቃኝ፣ አሚን። ከሰው በላይ ላደርግሽ አላህ ያብቃኝ፣ አሚን። የልጅ ልጅ ልጆችን ያሳየሽ፣ አሚን። አከቼ አከቼ ያሳየኝ እኔ አላህ አስቀምጠኝ። ይህንን ብዙ እንደምትወዱኝ ደግሞ አውቃለሁ። ሰላማችሁ ነው ያብዛልኝ አላህ ከእናንተም ይሁን። እናንተም ለማስታረቅ እንደዚህ አብቃችሁ። ከሰው ሀገር አላህ ወደ ሀገራችሁ ይመልሳችሁ። እኔ ነኝ ያበረከትኩልሽ አሁን ይከፈት

ተለያዩ በቃሌች ተለያየንና አንቺን በፊና አንጂም በፊና አይደለም። መንገዳችሁ አንድ፣ መቀመጣችሁም አንድ፣ የምትበሉበትም ትሪ አንድ፣ የምትጠጡበትም ቡርቆ አንድ። አላሁም ሙሰልፍ ጓደኛም እንደዛ ነው። በቃ ባህሪ ልብሳችሁ ምናችሁ አንድ አይነት ቴሌፎን አሳቤ ተሳክቷል። ያው እናንተም ለማስታረግ አላህ አድርሳችሁ፣ የተጣላ ለማስታረግ አላህ አድርሳችሁ። ትልቅ ሰው ሁኑ፣ እናት ሁኑ፣ እናት ደረጃ ድረሱ። አላህም ሰላም። አሁን ደግሞ ይሄንን የጀሞ ስጦታ ባን ነው አነጣሽ፣ ሺህ ዓመት ቆይለን አላ ደግሞ የመጣውን በሽታ ነው። የዋ ሰላም፣ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁት እዚህ ጋር እርቅ ዘመን እርቁ እስከ መጨረሻ ያማራል። አድርገው አሰላቱ ወሰላ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ልጆቼ ከአሁን ወዲያ አትጣሉ፣ ተፋቀሩ። የፍቅር ዘመን ብያለሁ፣ ፍቅር ዘመን ይሁንላችሁ። ስትወጡ አንድ ላይ፣ ስትገቡ አንድ ላይ። ዛሬ አንቺ ምን አለሽ? እኔ ይሄ አለኝ። አንተ ምን አለ? እኔ አለኝ። ተባባሉ እንጂ አትጣሉ። ሁለተኛ ይሄ እናንተ ጋር እንዳይደርስ፣ ሁለተኛ እርሙ ይሁን። አሜን። ተፋቀሩ። አሜን። መፋቀር ስራችሁ። አሜን። መዋደ ስራችሁ። አሜን። ስጠጡ ባንድ። አሜን። ስትገቡ ባንድ። አሜን። ስትሰሩ ባንድ። አሜን። እጃችሁ እርጥብ። አሜን። ኪሳችሁ ብር አይጣ። አሜን። እጃችሁ ብር አይጣ። አሜን። ምላሳችሁ ማር። አሜን። ግንባራችሁ ሱጁድ። አሜን። አላሁ አላሁመ ሰለ ወሰለም። አሜን። ምንኛ መታደል ነው እንዲህ ተመርቆ መዳር። አለለም ሰላም ቤተሰብ፣ እኔም አለው እኔም አለው እንዴት ናችሁ? ደህና ናቸው ያላችሁልን ውድና የተከበራችሁ ቤተሰቦቻችን ሁሉ ሰላም ነው። እና ዛሬ ምንድን ነው እንትናችን፣ ምን ነበር? ይሄ ይሄ ምን ነበር? ያው እኔ ቤት እንዳያችሁት ነው። የሆነ ፕሮግራም አለ ምናምን ላይ ነበር ያላቅም ማዘር ዚና ምናምን ስላለች ያው ቆይተን ነበር። እዚህ የተገናኘ ነው እና እኔም ነገሩን አላውቅም፣ እና እኔም እንድትነግሪኝና ይሄ ምንድን ነው ነው። ለኔ ከሆነ ደስ ይላል፣ በሷ ያምራል። እሺ አንቺ ንገሪ ለኦዴንስም እኔ እንኳን አውቃለሁ። ይሄ እንዴ ነው ጀሙና ይግሩ በተጣሉት ነገር ላይ ዛሬ ይሄንን ስጦታዬን ይዤ እቀርብሻለሁ። ዛሬ ደስታ አቀን ነው ብዬ አምናለሁ ራሴ አላፍርም እዚህ ጋር መጥቼ፣ ልጆቹም ደግሞ አያሳፍርም። እሺ አሁን እኔ ባለፈው ታውቃላችሁ ብዙ ለምኛት አለው፣ ቤቷ ድረስ ሄጃ አለው። አጥፍቼ ባታ ያለው ሳይድብ ወይ እናንተም በጣም ቅር ተሰኝታችሁብኛል። በጣም ይቅርታ ሁላችሁንም። እንግዲህ ከይቅርታ በላይ ምንም ነገር የለም። ከሰው ልጅ ስህተት ከብረት ዝገት ደግሞ አይጠፋምና ሰዎችንን እንሳሳታለን። ያፈለምታ አለ ማለት ይምላስ ለዛ ያ ስጦታው ምናምን ነገር ተዘጋጅቷል ለጀሙ ማለት ነው ውስጡን ምናምን ያለውን ስትመጣ ታያላችሁ። መደለል ምናምን አይደለም፣ ግን በቃ የሆነ ይክሳታል ብዬ ያሰብኩትን ለብሳ ራሱ ታሳየናለች። አይ አይደለም፣ የመደለል ቦታ ቢሆን ደግሞ እኔ አልገባበትም። እውነተኛ ነገር ስለሆነ ነው። አሁን ደግሞ ደግሞ ደውዬላት አለሁ። አሁን ደግሞ እንደ ደረሰች ደግሞ ቼክ አረግላታለሁ። እስቲ ደውልላት ትመጣለች ዝና ስትመጣ ደግሞ ለብሳት አሳያቸዋለች። እስከዚያ እንትን ምን ዘዘልሽን? ማታ እኔ ምንም አትዘዘልኝ። ደስታ የሁለታችሁ እርቅ ደስታ ነው። ስነሳ ነው ደወልኩላት። ሄሎ፣ ጀሙቲ ነይ። የት ደረሽ? ነያ፣ የጠበቅሽ ነይ ፉሉዋ ና ቶሎ በይ እናት፣ ና ዝናብ መጣሻለ። በሰላም ነይ። እኔ የምለው አውቃለች እንደኛ እንዳለች እተቅማይቤትነው እኛ ምኖርመጣ አይመስለኝም። ቤተሰብ ከሚኪ ጋርም ጠልማርጠልማ እኔ እንኳን ያለ መግባባት ነው እና እሷ እንጂ ተጣልተ ምናምን አለም። ያው ትንሽ ለነገር ነው መሰለኝ ያቆረፈችኝ እንጂ ፈለገ አይመስለኝም። ያው ያለፈ ነገር ነው ያለፈ ነገር። ብዙ ነገር ተፈጥሯል። እናንተ ማየታቸው ላይ ተነግሯል፣ እንትን ብለዋል። ኢክሩም ተሳስታ ብላለች። ግን ያው ይቅርታ ያሸነፋልና ይቅርታ፣ እርግታ ደግሞ ተቀበይ ምናምን ብያት በዛ ምክንያት ነው የተቆራረፍ ነው እንጂ እና ሰው ተጣልተና አይደለም። ገንዘብ ደቡል ምናምን አታነሳ። አሁን የምትቀበለኝ ይመስላችኋል? ይቅርታችሁ ነው እኔ ባለው ብቻ አውቃ ነው መሰለኝ እኔ ሲመስለኝ እንድንማርበት ናም ነው እንጂ ቂምና ማለት ጀሙ፣ እናቶች ትወዳለች። እኔ አታሳፍረኝም፣ በእርግጠኝነት ነው ማወራ። እኔ አታሳፍረኝም። ጀሙ እናቴ እርግጠኛ ሆና ነው እያወራች ያለችው። የሚፈጠረውን ነገር አናውቅም። እኔም በጣም ይቅርታዋን ነው የምጠብቀው። ጀሞ እኔ በጣም አጥፍቼ ብሻለሁ በድዬሻለሁ በጣም በጣም በጣም ይቅርታ ጀሙ ማለት ለኔ ጓደኛ ብቻ አይደለችም ሁሉን ነገር ይናት በቃ ተጣልተን ምናምን ነገር ብዙ ነገር ተባብለና እኔ ቆሻሻ እኔ መጥፎ ጀሞ መገባት አይነት ጓደኛ አይደለሁም እና ብቻ አንቺ ደግሞ እንዲህ ማለት የለብሽም በጣም ጥሩ ሴት ነሽ በጣም ቆንጆ ሴት ነሽ የኢክሩ ማዘር ጀሞን ይወዷታል ይክራምን ጠልቼ እኮ አይደለም እኔ እውነቱን ይዤ ነው እንጂ። እኮ ለምን አንድ ነገር በተሳሳተችው ነገር ነው። እኔ ዛሬ ልጅ በብር ልርዳት እንጂ በውሸት አልረዳትም የሚለው በሀቅ እውነትና እውነቱን ይዤ ነው። ጀሙን ትወዳለች ይክሩና፣ ጀሙ ይክራምን ትጠላለች የሚለው አይደለም። እኔ ዛሬ እውነትና እውነቱን ይዤ ነው። እኔ በውሸት ቦታ አልገባም በእውነቱ እንጂ እናትነት ደግሞ እንደዚህ አይደለም። እና ለልጇ ደግሞ ጥሩ ነገር ነው የምታስተምረው እንጂ መጥፎ ነገር አታስተምርም። ይክሩ ደግሞ ጭቃም አይደለሽም መጥፎም ሰው አይደለሽም። እንትንም ማመናል። እናንተ ዝም ብላችሁ ቁጭ በሉ። ምንም አትልም። እኛን ከይታ ትጠጋማ ትመለሰ እኔን አይታ ትጠጋለች። ጀሞን ያውቃታለሁ። እሺ እና አንተ ተነስ እና አትደረቅ። ከእናቴ ጋር ልሆን አትደበቅ። አንተም አትደ ማናችሁም አትነሱ፣ ምንም አምናታለሁ። አትሂድ አትሂድ። እንደ እኛ እነቅርታ ደግሞ ጥሩ ነገር ነው። ሰው ለሰው ተጋ አሉ ሰው ለሰው እንትን ብሎ በአንቺ ትጥመም እንጂ በእናት አጠመም

አንቺ ለምን ነው እኮ ግን አጥፍቻለሁ? አይገባሽም ነበር። አንቺ ለኔ ከእህትም በላይ ነው ከጓደኛም በላይ በዛን ሰዓት እኔ ስናደድ ታቂያለሽ፣ እኔ ልቅ እንደሆንኩ አልቆጥበም ለነገብይ፣ ግን በዛ ልክ ደግሞ ክፉ እንዳልሆንኩኝ ታቂኛለሽ። ሁሉ ነገርን ታቂያለሽ። እንደዚህ ስትይዥብኝ እኔ

አሁን ይከፈት ይከፈት ይከፈት ይከፈት ይከፈት ይከፈት ይከፈት ይከፈት ይከፈት ይከፈት። ይሄን ልብስ ግን ማነው ባለፈው እንደዛ አቋሸሸብን የእሷ ግን በቃ ላንቺ ያለን ቦታ ነው። እህ ሲጀመር ግን በቃ ይበዛብሻል ነው፣ ቁመቱ በቃ እንዲህ ሲታይ ምናምን ነገር ብዙ ሰዎች ደግሞ ብለውኛል። በዚህ ቦታቱ ልሸውጫት ነው ወይ ሻት ልሸውጫት ነው ወይ ልደያት ነው ወይ ምናምን ነገር ብለውኛል ማለት ነው። በነገራችሁ ላይ እንደምታዩት አይነት አይደለም። ይሄ ልብስ የሚያምረው ሲለበስ ነው። እና ከስር ከሹራብ ውጪ ካደረግሽ አድርገሽ ብትለብሽ ወይ እጅጌ ጉርድን አይ አንም እንደ እስቲ እንደዚህ አድርገሽ ምናምን ቢታ ታየሽ ቁመሽ ማለት በቃ አሪፍ ነሽ

ወላሂ ተብሎ እኮ አይዋሽም። ወላሂ ማለት እኮ

ያው ለብሳ ብታታይ እንደስ ይደል ነው። በጣም ነው የሚያምረው። በጣም በጀሞ ወላይ ብላ መዋሸት አችልም። ፊት ነው ደስተኛ በጣም

ማዘርን በጣም ነው የማመሰግነው። አንቺስ ደስተኛ ነሽ? እኔ በጣም ነው የምፈልገው ቀን ነበረ፣ ተሳክቶ ነው። ከአሁን በኋላ ብትጣሉ ብትፋጁ አልገባበት። ለአንዴና ለመጨረሻ በቃ አስማማችሁ። አይ የነገር ከውስጣችን መውጣት አለበት። በቃ ምንም ምንም፣ ሁለተኛ ላትጣሉበት፣ ላትመለሱበት በነዛሬው ቀን። ሁለተኛ ደግሞ ለሰይጣን ቦታ አትስጡት። አሁን እጃችሁ ተያይዙ እና አንድ ለአንድ ሁለተኛ እንዳይደግማችሁ። እንዳሁለተኛ ላይ ደግመ ቀን ላት መጣል ጀሞ የዋህ ነች። ጀሞ የዋህ ነች። እኔ ጥብቅና አይደለም ለሀቅ ነው፣ ለሀቅ ነው፣ ለሀቅ ነው። ሁለተኛ ተለያዩ። ልቀቁኝ፣ ልቀቁኝ አንዱ ነው ከለያዩ ቃለች ቀ ተለያየንና አንቺን በፊና አንቺም በፊና አይደለም። መንገዳችሁ አንድ፣ መቀመጣችሁም አንድ፣ የምትበሉበትም ትሪ አንድ፣ የምትጠጡበት ብርጭቆ አንድ። አለሁም አይ፣ ጓደኛዬ ጓደኛም እንደዛ ነው። በቃ ባህሪ፣ ልብሳችሁ፣ ምናችሁ አንድ አይነት ዩኒፎርም። በቃ እኔ ስለ ጨረስን እንገናኛለን ትያለሽ። እንደዚህ ለምትግን የሆነ ነገር ልጋብዛችሁ። እናቴንም ሌላ ጊዜ አይደለም። ካሜራ የጥፋና ምግብ ነው፣ እንሄዳለን እናንተ ብሎ ኧረ ሰላማችሁ ይብዛለን። እኛ ምግብ እንበላለን እንጠጣለን። ሰላማችሁ ይብዛለን። እንወዳችኋለን፣ እናከብራችኋለን። የእኛ ደስታ የእናንተም ደስታ ነው ብለን ሼር እያደረግናችሁ ነው። እንግዲህ እኛ ቤት ሰላም ተፈጥሯል፣ አልሐምዱሊላህ። የምትዘጋው የምትለው ነገር አለ። እኔ ምንም፣ አይ፣ በቃ እንዲህ ፍቅራችን ሲመለስ ደስ ይለኛል። አሁን ሁላችንም በየፊናችን ነበር ብዬ አስባለሁ። አይደለም፣ በሙሉ ልብሽ ትወዱኛላችሁ። ልጆቼ እንደምትወዱኝ ደግሞ አውቃለሁ። እና ሰላማችሁን ያብዛልኝ አሜን። አላህ ከእናንተም ይሁን። እናንተም ለማስታረቅ እንደዚህ ያብቃችሁ አሜን። ከሰው ሀገር አላህ ወደ ሀገራችሁ ይመልሳችሁ። እምትይው ነገር አለ ምንም ማለት አልችልም። አይ ሌሎቹን ታያቸው ቀሪ እኔ አፉ ብያታለሁ። ታጥቦ መጀመሪያ ሞት አጥቦ ንጹህ ያፎቱ ልላ ግማሽ የለውም ሰላማችሁ ይብዛለን እንደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁ